ፕላትፎርም ታሳያለው፣ በለሽ እራስሽን እያወረድሽ ነው የምትሄጂው። ገባሽ? ሁሌ ተሰደብኩኝ ነው ሁሌ እንደዚህ ሆኖ ነው ማልቀስ ነው። ወደፊት አንቺ ላይ ከፍተሽ ብታለቅሽ የሚሰማሽ አታገኝም። አመሏ ነው ራዋን፣ ሁሌ ነው የምታለቅሰው። አመሏ ነው ራዋን፣ ሁሌ ነው የምታማርረው አመሏ ነው ብሎ ስኮል ያረጉሻል። ስለዚህ በፍጹም ከዛሬ ጀምሮ ለማንም መልስ፣ ለማንም ኮመንት እንዳትመልሽ እንዳታይላቸው መግዛት እፈልጋለሁ ሚሊሽን ብቻ እየሳብሽ እያስደስሽ ማተክፈች ከኮመንት ላይ ሳቢ ሞዴሬተሮች አርጊና ወዳጆችሽም ሞዴሬተር ስጪና ከዛ ከኮመንት ላይ ይሳቡልሽ መግዛት እፈልጋለሁ ሚል ሰው ብቻ ከዛ መግዛት የሚፈልግ ሰው ገብቶ አስተናግዱ መግዛት ማይፈልግ ሰው ገብቶ ሌላ ወሬ ሲያወራ ነቅለሽ ሰቹ ይሂድና ቤቱን ከፍቶ ይስደብሽ ይለጠፍብሻል እንደዛ ነው ጠንካራ እንድትሆኝ ነው ምፈልገው እሺ ጀግና ልጅ፣ አሁን ይህን እሱ ከፈተች ብለው ሊጥሉሽ ብለው ነው ምቀኞችሽ። እያወቅሽ መቀኛ እንዳለብሽ እያወቅሽ ጠላት እንዳለ እንደዚህ የሚደሰቱበትን ነገር አትስጫት። ደንግጫለሁ፣ መጥተው ሲነግሩሽ። ይህ አላን ያልኩት ያለችን ሷናት እሷን ደሞ ያለያዩ ነው ክውን ያ በአእኔ የማየት ምንም ነገር ቢባል አንለያየም። አታስብ፣ ሁሌም እስከመጫት በህይወት እስካለው ከጎንሽ ነው አመፈግላለው እኔ አላሳፍርሽም። እንሻላህ በአንቺ ምክር ነው እየተለወጥኩ። አሁን ሁን ማለ አልሀምድሊላሂ ሁለቱም ፎሎ አድርጓት። እዚህ ያላችሁ ሁለት ሺህ ምናምን ሰዎች ረዋልን ፎሎ አድርጓት። ይህ ሁለተኛ አካውንቷ ያኛው ነው ሁላንት ነው ነው ሳይንስ ነው ነገ በትልቁ አካውንቱ ይከፈታል። እስከዛ ግን በዚህ ቶሎ አርጓት። በዚህ ነው ስራውን። አንድ ሰውን ስለወደዱ ስለኔ ማንም ያገባው። እውነት ለመናገር ግን ያን ሰዓት በጣም ነው ያናደዱኝ። እኔ እንደዛን ሰዓት እንደሰርጋት በሁለት ሰዓት ተሰድቤ ምንም ተብዬ አላውቅም። አሁንም አልተዋትም። ተሰድቤያለሁ በዛ በሷ፣ ብዙ ነገር ተብዬያለሁ በሩታ ማለት ነው። መቼም ከዚህ ተሰውን ኢትዮጵያ ገባሁ ድረስ አዳም እየመጣ የነፋጠጥ አልተዋትም ለሰው ማለት ነው። ማርያም እንዴ ሆይ፣ ምን ነው ሸዋ እንዴ! ሰውን ስለወደድኳ ምንም ስላልኳት ማንም አያገባው ስለኔ። አሁንም አልተዋትም። እንዲሁም ገና ያድጋል፣ ገና ምን አይተው። ሰውን አትወደዱ አይባልም፣ አያገባውም ነው ማዳም ነው የሚሉት እናንተ። የሰርጋቸው ያልተሰደበ ሰው አለ ማለት ውሸት እንዳለ ደጋፊዎቻቸው ገብርኤል። እኔ ማርቲ ተታያቸውና ማለት ነው በቃ እኔ ልቤ ትንሽ በቃ መዝሙር ምናምን ከፍቼ ማለት ነው። ቆይ ዛሬማ ተውት ታደርጋቸዋለሁ። ከዛ ሲመጡ ያስችለኝ በቃ ይሄን እኮ እናንተ ናችሁ። እናንተን ማስከፋት አልፈልግም። ያደረጉነት እና ያደረጉበትና ያበላሹበት ነገር በጣም ይቅርታ። እንደዚህ ዓይነት ነገር ካሁን በኋላ አይለምድኝም። ስለዚህ የባካችሁ ሁላችሁም ይቅርታ አድርጉልኝ። እኔ እንደ ድሮውም መኖር ነው የምፈልገው። እንደ ድሮው አትንኩልኝ። በቃ እኔ አናካችሁም፣ በጭራሽ አናካችሁም። ፓውንደራቸው እኔ አልነካም እኔ ቢሞት አልነካችሁም። አትደርሱ አትደርሱልኝ፣ እኔም አልደረሳችሁም። እንደ ድሮ ተከባብረን ብንኖር ሁላችንም ጥሩ ነው ብዬ ነው የሚያስበው። ስለዚህ እባካችሁ ያዘናችሁ ሁላችሁ ከልቤ ነው እማቤተን ይቅርታ ላችኋለሁ። ለሀይሚን ለብሩኬም ቪዲዮ ሰራለሁ። ብሩኬም አዝኖ ነው ኮሜንት ጽፎ የነበረው አይቶ ለሰላም ካንቺ አይና እኔን አልጠበቅ ምን ሆነሽ ነው ብሎ ተቆጥቶ ኝ ነበረ ማለት ነው። ስለዚህ እባካችሁ ሁሉ ለብሩከን ለህሚን ቪዲዮ ሰራችኋለ ለምን እኔ ማይጠቅበት ማይጠበቅበት ቦታ ነው የተገኘው። ህል በሰው ህሊ ብላችሁ ስትገቡ አንዳንዴ አንዴ የሚታወሩ ለግራ ይገባችኋል። እኔ ባላ ደረጋችሁበት ነገር ላይ እንደዚህ ነው ሲባሉ በጣም ህሊ ውስጥ ገባላችሁ እኔ ለነሱ አንጻር ከነሱ ስሜት ተነስቼ ሀይሚና ብሩኬን ማውራት የሌለበኝ ነገር ነው ያወራቸው። ስለዚህ ባ ይቅርታ ይጠይቃ እፈልጋለሁ እናንተንም ይቅርታ ማለት እፈልጋለሁ። ከአሁን በኋላ የምንገናኘው በጥሩ ሰፊ ሁኔታ በፍቅር ነው በደስታ ነው የምንገናኘው። ሁላችሁም ይወዳቸዋል ብያለሁ። ይቅርታ አድርጉ። ድን ቢጭ በጣም እናመሰግናለን። ሰላም። እግዚአብሔር ያክብርሽ፣ ፈጣሪ ያክብርሽ። እግዚአብሔር ሰላም። የሚነካ ልጆች ካለ ቅድሙ ያደርጉ የእሷ ፎቶ እና በጣም አመሰግናለሁ። ሰላም፣ ደስ ብሎናል። ሰላም። እኔ በጣም ነው የምናመሰግነው። ፈጣሪ ያክብርሽ፣ እግዚአብሔር። እኔ ቃል የለኝም ላንቺ። እግዚአብሔር አክብርሽ፣ ፈጣሪ አክብርሽ፣ ስለሰማሽን። አክብርሽ፣ ስለሰማሽን። ፈጣሪ ያክብርሽ፣ ጤናና እድሜ ይስጥሽ። ከዚህ የበለጠ አንቺ አስተዋይ